ወይኔ ጉዴጆ ሲመጣ ይመጣ ማን አለ? አለ አንተ ጓደኛ ነው። በዚህ ዙሪያ ሲመጣ አታገኝም ምን

ናችሁ። እኛ ደህና ነን እግዚአብሔር ይመስገን። ትንሽ አፍኖኛል፣ ጉንፋን ይዞኛል ሰሞኑን እና አሞኝ ነው የጠፋ ነው ሰሞኑን። ተረጋገመብኝ ይሄ ምን ምን እንደሆነ አላቅም። ጸሎት አድርጉልኝ ዛሬ የሆነ ቪዲዮ ይዘንላችሁ መተናል መጥቻለሁ። የሆነ ቪዲዮ ይዤላችሁ መጥቻለሁ እና ቤተሰቦቻችን እየጠፋን ስለሆነ ሰሞኑን በጣም ይቅርታ፣ በጣም ናፍቃችሁ ነበረ በጣም በጣም በጣም እና ለምን ጠፋችሁ ምን ሆናችሁ ነው ምናምን እያላችሁ በውስጥም እየጠየቃችሁ ላላችሁ ሰዎች በጣም እናመሰግናለን። ለምትሰጡት ፍቅር አስተያየታችሁን፣ አክብሮታችሁን እግዚአብሔር ይስጥልኝ እያልን ለመናገር እፈልጋለሁ ማለት ነው። እና ቤተሰብ አሁን ደህና ነኝ እግዚአብሔር ይመስገን፣ ተሽሎኛል። ና ቤተሰቦቻችን እንደተለመደው ሼር፣ ሰብስክራይብ፣ ላይክ እያደረግን አበረታቱም ማለት ነው። ከጎናችን ሆኑ፣ ደግፉን። ለምትሰጡ ፍቅር ሁሉ እናመሰግናለን እና ጆኒን ጠርቻለሁ ዛሬ የሆነ ቪዲዮ አስቤያለሁ ቤተሰብ እና እስኪ ጆሲ ሲመጣ እናየዋለን። ቪዲዮን ቀደም የመናገር አልፈለኩኝም እና ጆሲ ሲመጣ ሳልጨርስ ቪዲዮን መጣ ማለት ነው። ሳልጨርስ እዚ ጋ ጆሲ መቷል ማለት ነው። ቤተሰብ የሆነ ቪዲዮ አስቤ ነውና አብረን እናየዋለን እና ቤተሰብ አውርቼ ሳልጨርስ መጣ ማለት ነው። ካሜራን አዘርለን ጆሲ እንዴት ነህ? እንዳላጋባብህ ጉንፋኔን ኧረ ኧረ ኧረ ኧረ እንደ ካስተማው ነው እ በቃ እንደሱ ብለን ነው የምናወራው። አደራ እንደ እና እዚህ እሺ፣ ስታወሪ ብለ- አትጫባለቅ። እንደ እሺ፣ ስታወሪ እንደዚህ እያልሽ እኔ የማወራ ከፈለግሽ እንደዚህ እንደዚህ እንደዚህ። እሺ ይኸው ጆሲ፣ እንደት ነው ደህና ነህ? እንደት ነህ? እሺ አለ ታታል ለበላ ሲዝደሙ። እሺ፣ አረ ምን አረኩሽኝ? ኧረ በጣም ናፍቆኛል፣ እግዚአብሔር ምስክሬ። ውድ ውድ ውድ ነው የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ አለን፣ እግዚአብሔር ይመስገን። ሁላችሁም በእያላችሁበት ሰላማችሁ፣ ፍቅራችሁ ይማርሽ፣ ይማርሽ ይብዛልን እያልን ዛሬ እንግዲህ በአዲስ ቪዲዮ ከቼ ይለናል ያው ሰላም አሟት ነው ባይዘ እየጠፋ ነው ማርያም እንጂ በጣም ናፍቃችሁናል፣ ከምላችሁ በላይ በጣም ተደጋገመብኝ። ዛሬ ግን ማለት ነው በቃ ቢያመኝም ዛሬ መስራት አለብን ለቤተሰቦች ምናም ብላ እያመማትን ቢሆን ዛሬ እንግዲህ ግዴታ ያለ እናንተ ቪዲዮ መስራት ነበረብን እና መተናል። በጣም ናፍቀውኛል፣ በጣም በጣም እኔም በጣም ናፍቃችሁኛል። እና ብዙ ሰዎችም ምን ሆናችሁ ነው ጠፋችሁ? ምናምን እያሉ የተጨነቁ ስለሆነ በስንኳ እንደዚህ በቪዲዮ መጣ እያሉን አይ ያለንበትን ሁኔታ ማሳወቅ በጣም አሪፍ ነው። እና እንዴት ናችሁ ግን ሁላችሁም? በያላችሁበት ጾም እንዴት ነው? በእግዚአብሔር አሪፍ ነው። የሙስሊሞቹ ረመዳን እንዴት ነው? እንዲሁም ደግሞ ኦርቶዶክስ እንዴት ነው ጾሙ? ሁላችሁም በያላችሁበት እግዚአብሔር ይጠብቃችሁ። በጣም እንወዳችኋለን፣ እናከብራችኋለን። ሰላምዬ ዛሬ ለምን ተጠራችኝ አላቅም። ከስንት ቆይታ በኋላ ና እስኪ ሀሳቡን ምን እንደሆነ ብትነግረኝ ምናምን። ሰርፕራይዝ አለ ለአንተ ዛሬ። ወይኔ ሰርፕራይዝ እና ዛሬ ዛሬ እስቲ ምንድን ነው የመጣሽበትን ሀሳብ ንገሪ። ሰርፕራይዝ መያዝ እና ቤተሰብ የተንከባከበኝ አይደለም ምንም ጭራሽ ጭራሽ ነው። ጉንፋን እንዴት ይኛልክ? እንዴት ይሸሸኛል? እኔ አንተ ብታመም እኔ እንደዚህ ያደርጋለሁ። ቤተሰብ እያያችሁ ነው። ወይኔ ነይ፣ ጉዴ። ጆሲ መጣ። ማን ነው? ልትገጪ ነው

የፈለግሽበት ቦታ ሜት ትችላለሽ፣ ችግር የለውም ወይ? ቪዲዮን በኋላ እንቀጥለው ነግቤስ። ከዛ እኮ ትንሽ አዋረኝ እና እንሄዳለን ተባባልነው ቦታ በቃ፣ ቪዲዮን በኋላ እንጨርሰዋለን። ደርሰን ትመጫለሽ። እሺ ጨርሱ እኮ፣ ቪዲዮን በኋላ እንጨርሰዋለን። አውሩ፣ እኔ ዞር ልበላችሁ ነኝ። አረ፣ ኖርማል ብትቆምም አትቆምም ችግር አለው ደግሞ አንተ፣ ብሎ የምታስጨንቃት ምን ሆነ ነው?

እስከ ሰፈር ወይ እንሸኝክ፣ አውሩና እስከ ሰፈር እንሸኝክ ወይ? በቃ ቪዲዮን በኋላ እንቀጥለዋለን እኮ። እስከ ሰፈር በቃ መኪና ሰፈር ድረስ አ ሰሚ እኔ ሲጀመር ማለት ነው ይሄ ሰውዬ

ሌላ ነገር አታውራ ገብቷል እኔ ላንተ ክብር ለሰው ልጅ ክብር ስላለ ነው ሌላ ነገር እንትና ትበል በቃ ሌላ አክት የሚያሳየው ሌላ አክት አላሳየውም እኮ አውርድ አልኩ ወርድ ነበር ለምን ገባ ጆሲ

በቀደማ እንዴ ምታቂው በቃ እሱ ቢሆን ረጅም ጊዜ ነው። አረለ ምንድነው? ቆይ እኔኩ ግራ ገብት ያለኝ ማለት ነው። በቀደም ለምታቂው ሰው ገና ለገና መኪና ስላለው ወይ ኔ አልፈልግም እሱ መኪና ስላለው አንቺ በመኪና አንቺ በመኪና ገዛሽ ማለት ነው። እንድታስደብረው አልፈልግም። በቃ በጣም ጥሩ ሰው ነው። ከእኔ ጋር በጣም ብዙ ነገር አውርተናል። ዝም በይ በቃ። እኔ እኮ በቃ እንድታስቀይሙ አልፈልግም እንዳታስቀይሙ ነው። ክፉም ደግም እንደተናገረው እንኳን ዓለም ድንጋይ እንድታነሳበትም አልፈልግም። ጥሩ ሰው ቢሆን ችግር የለብኝም ጋር በቃ ጥሩ ሰው ነው ለኔ ጥሩ ሰው ነው። በቃ ጥሩ ሰው እኮ ጥሩ ሰው እንደሆነና እንዳልሆነ ነው መስተገኔ፣ ደግሞ አንተ አይደለም እኮ። ስሚኝ እሺ፣ እኔ መጀመሪያ አዳምጪኝ። ሰማሁ። በቃ ነገር በቃ ጥሩ ሰው ቢሆን አልኩሽ። ጥሩ ሰው ቢሆን እኔ የምፈልገው ላንቺ መጥፎ መጥፎ ያልሆነው ሰው ጋር እንድትሆኚ ነው። ገብቶሻል? ምንድን ነው መጥፎነቱ ንገሪኝ። ከቤተሰብ ተለይተሽ ነው ያለሽው አይደል? መጥፎነቱ ምንድን ነው ንገሪኝ። ከቤተሰብ ተለይተሽ ነው ያለሽው አይደል? መጥፎነቱ ምንድን ነው ንገሪኝ። አዳምጪኝ። ከቤተሰብ ተለይተሽ ካለሽ እኮ ያልተጨበጠ ኃላፊነቱ እኔ ላይ ነው። አዳምጪኝ፣ አትጨብኝ ጆሲ

የምር በጣም ባይዘው ማለት ነው። በጣም ከምል በላይ ትዕግስት ለመቆጣጠር እየሞከርኩኝ ነው። ስለዚህ እትሆን አትንካት። ጆሲ ምን ምን

እስቲ አንዴ ቢያንስ አክብራት እሺ። ሌላ ነገር ከማውራት ምንድን ነው አንተ ከሪፍ ሾው ለመስራት የምትሞክረው? ና በቃ አንተ ና ነው በቃ ና ነው። ልቀቂው ጆሲ፣ ታበኝ በቃ። ቆይ ምንድን ነው የምትለው አንተ? አልገባኝም። ልቀቂው ነው ያልከው? አዎ ልቀቂው። እንደ ለምንድን ነው የምለቀው? አንተ ልቀቂው ስላልከኝ ነው እንደ የምለቀው። ና እያዘኝ እንደውም ጆሲ ጆሲ፣ እንደዚህ አታድርገኝ። አሞኛል በቃ መሄድ አለበት። ታረክሻለሽ። መጀመሪያ ነገር ቁም ብለሽ አስቢ። በስተክል ቆመ ካላወራን ከሱ ጋር በስተክል ካላወራን ለማንኛውም ናም ትለው ነገር ብለ ነው በዚህ ዙሪያ ሲመጣ ምን

ተረጋጋ። ስማኝ አንዴ፣ ስማኝ ዝም ብለህ አትወጣጠር። መጀመሪያ ማለት ነው ጓደኛዬ ነው አክብረህ እያወራሁ ያለሁት እንጂ፣ ድንጋይ ስላነሳ ምናምን ምንም አታመጣም። አትፈንዳ፣ በእናትህ አትፈንዳ፣ ዝም ብለህ ስማ። ዝም ብለህ ስለፈነዳ ምንም አታመጣም። ይኸውልህ እኔ ካንተ በፊት ነው የማውቃት፣ ደግሞ ረጅም ጊዜ ነው። ካንተ በፊት ነው የማውቃት። ዝም ብለህ እስኪ በእናትህ ምን ሆነህ ነው? በቃ እናወራ ነበር በቴክስትም እንደዋወላለን እውነት ነው። አላምንም አልከኝ ቅድም እየነገርኩ ነበርእና እና ዝም ብላ አትወጣጠር ቀጠሮ ይዘናል። ዛሬ ቀጠሮ ነበር፣ ስራ ትተን የወጣነው ዛሬ። ደንገናኝ ነው ሁለታችን፣ አጋጣሚ ሆኖ ነው። ቪዲዮ ልሰሩ አብራችሁ እዚህ የመጣችሁት እንጂ ሌላ ታሪክ ልሰራ አይደለም አይደል? ምን ነው አየር ያዝክ? በጣም በቃ እሺ ችግር የለውም። በራይት ነው እሺ ነው በቃ ግን በጣም እኔ እንደዚህ በቃ ሄደ አይደለ? እንደ ሄድ ነበር ይፈለግ አይደለ? ሄደለ። በቃ ስለዚህ አሁን እንሂድ ወደ ቤታችን። ከዛም በኋላ የጀመርነው ቪዲዮውን ጨርስ ከቀደሙ እንቀጥለው። ከዛ በቃ እኔ ለቤተሰብ አሳውቃለሁ ይህን ነገር ገባሽ? ምክንያቱም እዚህ እያለሽ ኃላፊነቱ ለኔ ነው። እዚህ ከዚህ ካለሽ ድረስ ኃላፊነቱ ለኔ ነው። በቃ ለቤተሰብ አሳውቃለሁ፣ እንደፈለግሽ መሆን ትችያለሽ። በቃ እኔ ጋር ሆነሽ ግን ያንቺን ክፉ ባይኔ ማየት አልፈለግም።

ቤተሰቦች እኔ ሲያደርገኝ እሱን ለእሱ እኖርማለሁ። ፕራንክ ሳደርገው እንዴትና የሚበሳ ጭቸእ ፕራንክ እንደዚህ ዓይነት ፕራንክ እሰይ ሰራሁልህ። ገና ደግሞ አሳየኋለሁ። በቃ እንጨርስ። በቃ በግድ እንደዚህ የውሸት ሳቅ አትሳቅ። ከተኮሳተር በትክክል የውሸት ሳቅህን አትሳቅ። ቤተሰቦች የዛሬ ቪዲዮችን ይህን ይመስል ነበር። አሞኝም አላርፍም። ብቻ እወዳችኋለሁ። ስለተከታተላችን እናመሰግናለን።